የት አለ ሰላም ሰላም! ውድ የዩቱብ ቤተሰቦቻችን የኢትዮ ሱፔርማርኬት እንግዲህ እንዴት ሰንብታችኋል? ከዚህ በፊት የምለቃቸው አዝናኝ የሆኑ ቪዲዮዎች አሉ። በቶፊቅ እና ሶፊያ ዙሪያ ምን አይነት ሀሳቦች ነበሩ፣ ከዚህ በፊት ምን ተፈጥሯል የሚለውን በተከታታይ በመልቀቅ ታቆኛላችሁ። አብዛኞቻችሁ ኢትዮ ስፔር ማርኬት፣ ዛሬ በጣም ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ከዛ በፊት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ኖተን ለሱስት እንብለ አንተ ጋ ጎረም ሳጋ ምን ይሰራልኛል? ሳጋ ነው። ራት ቀጠሮ ይዘናል። ሱፍ ለብሰና ብላይ ነው ሱፍ ለብሻለሁ። ሙሉ ሱፍ ሀሳብ ካላችሁ እንግዲህ የቪዲዮ መጨረሻ ላይ በጣም የሚያጓጓ ሀሳቦች የምትሰጡበት ታይም አለ። እሱ ላይ ኮሜንታችሁን የተሰማችሁን ስሜተ እና ደግሞ እንግዲህ ቀጣይ አሪፍ አሪፍ ስራዎች ይዤ እመጣለሁ። ወደ ቪዲዮ እኔ ሄሎው እንዴት ናችሁ ውድ የእኛ ቤተሰቦች ሁሉ አማን ሁሉ ተማም ደህናችሁልኝ አይደል በጣም ናፍቃችሁኛል ተመልሻለሁኝ ዛሬ እንደምታዩት ከውቡ ቤታችን ብዙ ታሪክ ከተሰራበት ብዙ ነገር ካየንበት አንዳንዶች ደግሞ ካበላሹበት ከእናንተ ውድ ቤተሰቦች ጋር ብዙ ያየንበት ብዙ ፍቅር ያሳለፍንበት፣ አይደል ዛሬ ጥሩ ነገር አሳያቸዋለን። አንዳንድ አንዳንድ ሰዎች አስከፍተዋቸዋል፣ አስደብረዋቸዋል። እነሱ ግን ቢያስደብሩም ቢያስከፉም እናልፋቸዋለን። ለማንኛውም ዛሬ እዚች ጋ ቆንጆ ነገር ይዣለሁኝ። እርግጠኛ ብዙዎቻችሁ አይታችሁ ምን እንደሆነ በውስጥ ያለው ታውቁታላችሁ እያስባለሁኝ። እና ደስታዬን ለማጣጣም ወደሆነ ቦታ እራት ተጠርቻለሁኝ። እራስ ሲጠራ ደግሞ ሰው ምን ይለብሳል? በሱፉ ፈሽ ብለን ያው አንዳንዶች እስር ቤት ገባ ምናም ብለው ደስታቸውን እያጣጣሙ ነበር አይደል? እኛ ደግሞ ወደ ራት እንሄዳለን። ባጭሩ ያጣጥሙ ያጣጥሙ፣ አይመለከተን ማለት። እኔ ጋ ናችሁ። እስኪ ቶፊቅ እንወድሃል በሉ በሉኝ። በደንብ አልሰማዋችሁም። እስኪ ቶፊቅ እንወድሃል እየተሰማኝ አይደለም። ለማንኛውም ግን የሆነ ነገር ላሳያችሁ ነው። ባለፈው ከዚህ ቤት እኔ በሌለሁበት እኔ በማላውቀው ነገር የራት ግብዣ ምናምን አዘጋጅተው ነበርና፣ ቤቴ እንደምታዩ ዝድክድክ አድርገውታል። አይታያችሁም? የአበቦቹ ድምፅ ይሰማችኋል? ደርቀዋል። አበቦች ውስጥ እዚህ ጋር ደግሞ የኔ ቆንጂ ሶፊ ነበረች። ቸረ ጠረኑ አሁን ድረስ አለ። እሷ ተመልሳ እስካልመጣች ይሄ ቤት አይጸዳም፣ አይነካም። አበቦቹ ቢደርቁ ለራሱ እሷ አይነካቻቸው ማእዛዎች ስላሉ በቃ ይጠብቃታል በክብር። እነዚህ የወዳደቁ ጽጌረዳ አበቦች ዛሬ ቢጠወልጉም እሷን ግን ይናፍቃሉ። እሷ መታ እንዳለ ከዚህ ጋር ፏር ነበር አይደል? ፉፉ ነበር ፉፉ ነው የምትለው ያንፋፋው ሲጋፋ ብለዋል። ለማንኛውም በነገራችን ላይ በኤዲት መሰለኝ እኔ ናስመሰለው እንትን ያሉት ብዙዎቻችሁ እኔ መስያችሁ ዝግብግብ ብሏችሁ ነበረ። ፉአድ ነው ወሬ ያበዛውባቸው። ለማንኛውም እንሄድ፣ ሶፊ እንዳትቀር። በጣም ነው የምወድህ፣ በጣም ነው የማከብርህ። ሪከርዱን ለራሱ መያዝ ብችል ባሰማችሁ ደስ ይለኝ ነበር ግን አላለች። ስለዚህ ልብሳችን ለብሰን ወደ ሶፊ ጋር እንሄዳል። ከዛ በፊት ግን እዚህ ጋር ፎቶ ይነሳና የሶፊና የኔ ፎቶ ቢለጠፍ ምን ይመስላችኋል? ትወዱታላችሁ? ብዙዎቻችሁ እያስባለ ሶፊዬ፣ እስኪ ልብሱን ለብሼ ልንጣና እናንተ ከእሷ ጋር ከመድረሴ በፊት በእርግጥ እሷን ብዙ ነገር አዘጋጅ ታፏ ፈሻ ርጋ ቤቷ ልጠብቀ እንጃለት። ግን ከዛ በፊት ግን እናንተ ውድ ተመልካቾቼ ስለሆናችሁ ቅድሚያ ማየት አለባችሁ አይደል? አላማረብህም ቃላችን፣ ከዚህ ላይ ቀይራለሁ። እዚሁ ጠብቁኝ። ይመጥተው እርግጠኛ ነኝ ተወዷለች። እዚህ ቦታ ነበራ። ይዟት ሊገባ የነበረው የሆነ ነገር ሊያደርጋት ነበር አለ። እዚህ ቦታ ነዋ፣ የሆነ ነገር ሊያደርጋት ነበር። የሰው ልጅ እንደዚህ ክፋቱ ይሁን። ሰኝ ምሽት ጽልመት፣ እሄዳለው ላያት ካለችበት። ድምጿ አይገታኝ፣ የራዊቱ ጀግና አድርጎኛል። ፍቅሯ ልበ ብርቱ አልፈራውም፣ አላመነታም አይኗን ካላየው የለኝ ይንፋታ የሚመጣውን በውድቅቱ በፍቅር አምላክ ከገዘትኩት እሄዳለሁ አይነ ጋምሌቱ ፍቅሯ አክንፎኛል ያው ባለ መብቱ። እንዴት ነው ወዳችሁ ታ እናንተን ነው የምፈልገው። አሁን ይህ ሶፍዬ ጋራት ለመብላት ይሄዳል አይሄድም? ያምርበዋል ካላችሁኝ እንደዚህ ብዬ እሄዳለሁ። ኖ ካላችሁ እስኪ ንገሩኝ። ያምራላ ያምርም ያምሯላ። ስለዚህ ያው ሱፍ አሁን ስለዚህ ወደ ሶፊዬ ጋር ራት ወዳዘጋጀችን ቦታ ነር፣ ና ራታችንን እንበላለን። ከኔ ጋር እንደሆነችን በዛው እናንተ ተያላችሁ። ስለዚህ ራታችንን በልተን ፏፈሽ ብለን ሶፊዬ ጣፋጭ፣ ሶፊዬ ጣፋጭ፣ ሶፊዬ ጣፋጭ፣ እሷ ጋር ጣፋጭ ጊዜ እናሳልፈዋለን። ስለዚህ ወደ እሷ ጋር

አሁንም ከስር ከስሯዋ ነው። ኦ ኑ ላሳያችሁ፣ ኑ ላሳያችሁ፣ ኑ ላሳያችሁ፣ ኑ ላሳያችሁ። ማን ይታያችኋል? አያችሁ የሆነ ነገር አለ እኔ እኮ በምክንያት ነው የምነግራቸው። የሆነ ነገር አለ። ያለ ምክንያት እዚህ ላይ ቁጭ አይልማል። ቆንጆ ቦታ ደግሞ ፊት ለፊት ነው ቁጭ ያደረገችው። እንደ ሀሳብ እዚህ ጋር መሰቀል አለበት። አረ እዚህ ጋር ደቅ አለቅ የእኔ ማስተዋሻ ነው በቃ ሙሉ ቤቱን የሞላው። ኦኬ ጠብቃት አለው ፏ አድርግ። በቃ እሷ እዛ ጋር ትሆናለች እንደዚህ ፏፈሽ ብለን አይደል ሸርስ ሶፊ፣ አይ ካሜራ ግን ፎቶችን አለ ማለት ለምን ይደብራታል? ከዚህ ዘመዷ መሰለችኝና አይና አይኔ ዳኛለች። ምን አታውቂኝ? ምን ነይ ከዚህ ምን አስፈራሽ? እኔ ነ ሰጋራት ነይ ተዋወቂያችሁ። ፈርታኛለች። አዲስ አይቻት አላውቅም። ደግሞ የፋሩ ሚስት ነሽ? ሰራተኛ ብሎ እኮ አምጥቷት ይሆናል። ደግሞ አያልቁ ምን? ንገሪኝ። ሚስጢር ነው፣ ችግር የለውም ትደበቃለች። እርግጠኛ ፉአድ አስቀምጧት ነው ማለት። እዚህ ጋ እኔ ፎቶ ቢለጠፍ አቶ ምን ትለኛለች? ዚ ጋ

ቁርአን ተቀርቶልን ነበር እራት ነብላ ብላኝ ተዘጋጅተን። እሺ መብላት አምሮህ ነው? አብረን የደረን ንብላ ኖ እሷ

ራት መብላት ፈልገህ ከሆነ ችግር የለም፣ ለሶስት ወተን መብላት እንችላለን። ኖ አንተ ምን አገባህ? እሷ ጋር ነው ራት ወተህ። አትበላም ማለት ነው። አንተ ማን ሆነህ አትበላም የምትለው? አትበላም። ከኔ ጋር ብቻ ነው ራት ልትበላ የምትችለው። ስለዚህ ቶፊቅ ልተባበረህ፣ አብረን ወተን ለሶስት እንብላ። እንዴ እኔ አንተ ጋር ጎረምሳ ጋር ምን ይሰራልኛል? እንዴ እሷ ጋር ነው ራት ቀጠሮ። ይዘናል ሱፍ ለብሰና ብላኝ ነው

ቶፊክ ምንና ነው የምታለቅሰው? ለምንድን እንደሆነ ነው የምትበጠበጠኝ? ቆይ እየመጣ ለምን እንደሆነ ምትረብሽኝ ነው። ቶፊክ እን አልተሻለም እንዴ? እኔ እኮ ያስፈታው እኮ መጣ እንድትበጠበጠኝ ሳይሆን መልካም ቤተሰብ ስላለህ ነው። ለቤተሰቦች ብዬ ነው ትናንትና እንዳትመጣ ብያለው። እሺ ለምንድ ነው የምታለቅሰው? አታልቅስ። አጠፏ ፎቶ አጠና መስፏ እንደ ጓደኛም እንደ ወንድምም አንድ ምክር ልምከር። ሶፊ ለአንተ ያላት ስሜት አልቋል፣ ጠፍቷል። ሶፊ ምን ያደርጋል ፎቶ ቤት ይውጣ ጣዩ አላልኩሽም፣ ይሻል ለብሪ የተቀመጠው ዛሬ ድረስ ቶፊቅ ፎቶ ስላለ ምንም አለ ማለት ምን የቀረ ነገር አለ ማለት አይደለም፣ ቶፊቅ ሰዎች ለምን ደግሞ ታለቅስ? እዚህ መሆን ስለሌለበት ነው ታልኩት። እዚህ በተቀመጠ ቁጥር አንተን ሌላ ስሜት ውስጥ እየከተተ ብቻሽ በእንደዚህ አይነት ሰዓት ሲሆን ነገር ሊያደርግ ይችላል። አንተ ልታገስ ልታገስ። አላውቅም፣ በቃ እኔን ልታሳብዱኝ ነው። እናንተ አይደላችሁ የሚያበዳችሁት? እኔን ልታሳብዱኝ ነው። ሶፊ ይወቀሽ ነው ይወቀስ እኮ አይደለም። አየሽ አይደል? እኔን ምን እንዳደረገኝ ሶ አንቺን ምን እንዳያደርግሽ እንደሚችል ገልጽ። ሶፊ ቤትሽ እየመጣ እየተቀመጠ ነው። እኔ እኮ አንዳንዴ ጤነኛ ይመስለኛል፣ አንዳንዴ ታማሚ ይመስለኛል፣ አንዳንዴ አላውቅም። እኔ በእሱ መፍረድ አልችልም፣ በአንተ መፍረድ አልችልም ማለት መፍረድ። ሶፊያ ምን እያወራች ነው? ምን እያወራች ነው? ሶፊ ምንድን ነው እኔ ላይ የምትፈርጂው? ፎቶ ምን ይሰራል? አውጪና ጣይ ብዬሽ ነበር አይደለ? እስከ ዛሬ ምን ይሰራል? ይኸው እሱን አየህ ሶፊ አሁንም ታፈቅረኛለች ብሎ አሰብ። ሶ እሱ ላይ እንዴት ልፍረድ? የአንቺ ፎቶ ማስቀመጥ ነው የሚያናድደው። ለዛ ነው የጣልኩት። አየሽ አሁንም የቀረ ስሜት እንዳለ እያሰበክ ነው ሶፊ፣ እንዲያውም እያደረግሽ እኮ ነው። በግልጽ አንቺ እንዲ እንደ ወጣልሽ ንገሪው፣ እንደ ጨረስሽ ንገሪው። አየሽ፣ ስለ እራት ነው የሚያወራው ቶፊቅ። የምን እራት ነው? እርቦሀል

ሶፊ ምን እያደረግሽ? እየታየ ነው ግን። ለምን እንደው የምትናደደው አንቺ እኮ ነሽ። እንደዚህ ዓይነት ስሜት እንዲሰማው እያደረግሽ ያለሽው ሶፊ፣ አልወጣልሽም ድጋሚ እንዳደግመች ይሏል እኮ በቃ፣ የምትናገረው ነገር እያስተዋልክ ታዲያ። ሶፊ የፍቅር ስሜት እንዲሰማው እያደረግሽ ነው፣ ታውቆሻል። አስራሽ ቢያመው የሆነ ነገር ቢሆን ይፈረድበትም

እንግዲህ ቪዲዮው ይህንን ይመስል ነበር። እንደታያችሁት የቶፊቅ እና የሶፊያን ጉዳይ እኔ እንግዲህ ምንም አይነት ሀሳብ አልሰጥም። ቪዲዮውን ወደ ናንተ አምጥቻለሁ። ኮሜንት አስቀምጡልን፣ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ኢትዮስፔር ማርኬት ነው ይህንን ስፖንሰር ያደረጋችሁ። ይህንን ስፖንሰር አድርጎ ወደ እናንተ እያቀረበ ያለው ኢትዮስፔር ማርኬት ኦሪጂናል የመኪና እቃ መለዋወጫዎችን ክፍለ ሀገርም ላላችሁ ሀገር ውስጥም እንደዚሁ ላላችሁ፣ ውጭ ሀገር ያላችሁ ደግሞ ለቤተሰቦቻችሁ መግዛት የምትፈልጉትን ዕቃ እዘዙን፣ ያሉበት ቦታ እንልክላችኋለን። ደሴ፣ ኮምቦልቻ፣ ድሬዳዋ፣ ሀዋሳ፣ መቀሌ፣ የትም የትም እንልካለን። ከእናንተ የሚጠበቀው እንግዲህ የታለጉ መደወል ብቻ ነው። እና የቢዝነስ አይዲያዎችን ማማከር የምትፈልጉ ውጭ ሀገር ያላችሁ ሰዎች፣ ገንዘብ ኖሯችሁ ገንዘብ እንዴት ነው መስራት የምንችለው ስራ መስራት እንፈልጋለን፣ መቀየር እንፈልጋለን፣ ገንዘባችንን ምን እናድርገው የምትሉ ሰዎች እኛን ማማከር ነው የሚጠበቀው ከእናንተ። መፍትሄዎችን እንሰጣችኋለን በምንችለው አቅም የትኛውንም ሰው በስራ እንዲቆይና እድገት እንዲጨምር ያለውን ገንዘብ መሬት ላይ መኪና ላይ ምን ላይ ማዋል እንዳለበት ማማከር እንችላለን ማለት ነው። እናመሰግናለን። ወዳቸዋል